ነግሯኝ ነበር እኮ እኔ አልሰማ አልኩኝ እንጂ። እንዴት ነው ቤተሰቦቿ ጋር አልሄደችም? ቤተሰቦቿ ጋ ደውዬ ምንም እየሰጡ መልስ የለም። እና የት ገባች ይባላል። እንግዲህ ምን ማድረግ እችላለሁ? እዚህ ነች እስክትባል ድረስ መጠበቅ እንጂ ሌላ ምንም የማደርገው ነገር የለም። ግን ምንድን ነበር ያለችህ? እኔ ልሄድ ነው ልሰናበትህ ብዬ ነው ብላ አለችኝ እያለ ነው ተሴ። ምክንያቱም ሊና እና ኪራዬ ወደ ከተማ ሲሄዱ ይዛ ትሄዳለች ማለት ነው። ብርቄን ይዛት ላጥ ብላለች ደግ ነው ያደረገችው እውነት ነው የምላችሁ እንደዚህ ተሰቃይታ ከምትኖር በጣም አሪፍ ነው ያደረገችው ይዛት ሄዳለች እንግዲህ እሱ ፍለጋ ላይ ነው ማለት ነው ሰላም ሰላም ሰላማችሁ ይብዛልኝ እንዴት ናችሁ የኔ ማይችሁ ቤተሰቦች በሙሉ ሁላችሁም ሰላም ይብዛላችሁ በያላችሁበት እንደተለመደው ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ዛሬም ጽናት አንድ መቶ ሰባ ስድስትን ይዤላችሁ መጥቻለሁኝ በጥሞና ታዳምጡኝ ዘንድ

ጋብዛችኋለሁ ማለት ነው እና በጣም ደስ ይላል። እንግዲህ ቀረች ብቻዋን ማለት ነው። ለምንድነው አብረሽ የማትሄጂው? አብረ የማልሄደው ማ አባ አንተን ማን ያግዛል ብዬ ነው። ለአንተ ስልን የቀረውትኝ እያለች ነው። ተላቀሱ በጣም ማለት ነው። ኪራዬ ቅፍ አድርጎ ትናፍቅኛለሽ፣ እሺ በሚል አሳጣሪ ይበቃችኋል፣ በቃችሁ፣ ልቀቃት ብላ ሊና አላቀቀቻቸው ማለት ነው። ሊና የኔ የዋ ጋሼን እንግዲህ ቅፍ አድርጋ ጋ ተናፍቀኛለህ ጋሺ፣ በጣም ነው የምትናፍቀኝ ስትለው ልጅ ቤቴ ያልተዘጋም፣ በምናፍቅሽ ሰዓት እኮ መምጣት ትችያለሽ፣ እና አይዞሽ እያላት ነው። የመሬቱን ነገር ደግሞ አደራህን እያለች ነው ማለት ነው። እንግዲህ በዛውም አግዝሀለሁኝ ስመጣ ትለዋለች። እስኪ አሁን አንች ምን ታግዣለሽ? ይላታል ዴቭ ማለት ነው። እንዴ እሱማ ከብት መጠበቅ ምክሩ አንድ ነገር ነው፣ ይላል ጋሽ። ከብት ስ ይቅርብኝ፣ አልጠብቅም። ምክንያቱም መፈለጉ ነው የሚተርፈው እንጂ ከኔ ሌላ ምንም ሊተርፋ አይችልም እና ይቅርብኝ እያለች ነው ማለት ነው። የኔ እናት ስታሳዝን፣ ግንፍ እውነት የዋህ ልብና ያላት ማለት ነው። በጣም የዋህናት ሊናየ የኔ ጨበሬ ማለት ነው። በሌላ በኩል ደግሞ ተሴ እየፈለገ ነው ማለት ነው። እንዴትም ብዬ ፈልጌ አገኛታለሁኝ እያለ ተሴ እየፈለገ ነው እና የተገላቢጦ የተባለው ነገር ባለቤቷ ቤት ተቀምጧል። ውሽምዬው ግን እየፈለገ ነው። በጣም እኮ ነው የሚገርመው እያለ እየተገረመ ነው ዴቭ ራሱ ማለት ነው። እና ከሊና ጋር ራሱ ተጠፋፍተዋን። ቆይ የት ገባች? እዚህ ቁሚ ብያት አልነበር? እንደ የት ገባች ገባች ሬች ሴትዮ ምንድን ነቅጡ እያለች እያለ እየሮጠች እየሮጠች እየሮጠች ከኋላ ትመጣለች ማለት ነው። የትደሽ ነው? የትደሽ ነው? አረ ተይኝ እባክሽ ልብሴን እኮ ይዞ ጥፍት አለ። ሰውየውንም አላውቅም የሄደበትን እንጂ አይድል እያለች። ቆይ ለምን ሄድሽ ወደዛ? ለምን ሄድሽ እንዳትንቀሳቀሽ ብዬሽ አልነበር እንዴ? እንደ ደህና ሰው፣ እንደ ደህና ሰው እኮ ተጠግቶኝ እያወራኝ ነበረ። ከእጄ ላይ ያለችውን ልብስ ይዞ ጥፍት አለ። እናሽቆይ ውስጡ ምን አለ እንዴ? ልብሴ ሀብቴ ነዋ። ምን አለ የስኳትም ትንሽ ፍራን ከነበረች በቃ ይዟት ሄደ እያለ ነው እያለች ነው ማለት ነው እንዴ እና መልክት እንጂ እንዴ ንብረቴን እኮ በጠራራ ፀሐይ ነው እየዘረፈኝ እንዴ። ብርቄ ደግሞ እንደዛ ሊሆን አይችልም። እነሱ አሁን ኬት ሊያመጡት ነው? ኬት ያምጡታል። ኬራ ተኝቷል፣ ኬያ ደግሞ ወታለች። ስለዚህ ነይኒድ ልብስ አይደለ እንዴ ተይው አልኩሽ እኮ ነይ እኔ ይሰጥሻለሁ የበዛበት ጡር ነው መስል እንደዚህ ያደረገኝ ይህ እንግዲህ ብርቄ እጭ አንድ የወድሰሽ መተሻል አይደለ እንዴ ምንድን ነው ነይ እንሂድ እባክሽ እያለቻት ነው እንደ ማሀት ማሀት ማሀት ይውረድበት እንደ ፈጣሪ ያጭ ሰው በይኔ በቃ ቤት ገብተን ቡና ፈላልሽ፣ አለው ጀበናው ሊሽሽ እየካደምሽ ትረግሚዋለሽ ብላ ስባ ይዛት ገባች። እንግዲህ የአዲስ አበባ ሌባ ሀብላ ከመግበቷ ልቅም ማረጋት ማለት ነው። ገና ገና ከመግበቷ አታሳዝንም? በጣም ያሳዝናል። ገና እኮ እንግዲህ ከተማውን ሀብላ እየረገጠችው ነው ማለት ነው። ነገር ግን ከተማው እግሯ ከመረገጡ እንደዚህ ሆናለች ማለት ነው። ምንም ሳታስበው ይዛት የመጣችውን ልብስና ይዛት የመጣችውን ፍራንክ ላጠርጉባት ሄደ እና ምሩና ምሩና አለምዬ እየወጡ እያለ እንግዲህ ሁለት ጎረምሳዎች መጥተው እየጠየቋቸው ነው። ጽዮን ጽዮን በማገት ወንጀል ተጠርጥረሽ ተጠርጥረሽ ክስ ተከሰሻል፣ ስለዚህ ብሎ መንገድ ላይ እየሄዱ ያለ ጽዮንን ይዘዋት ወደ እስር ቤት ይሄዳሉ ማለት ነው። ምክንያቱም አመልክታለች ማለት ነው። የሰኒ እህት አመልክታ ነው ያለችው እና በ ማለት በያች ሰኔን ያሳገጠቻት እሷ እንደሆነች የእሷ እጅ እንዳለበት ነበር እያወራች የነበረችው ማለት ነው። አሁን ላይ ለፖሊስ አመልክታ ጠርንፎ ይዟት ሄደ ማለት ነው። እና ምሩ ማነው አለምዬ፣ ደግሞ እንደ ምንና ነው ምንድን ነው? እኔ ማብሪያት ሄዳለሁ ብላ አብራት እየሄደች ነው ማለት ነው። እንትና ምሩና ናሆሚ ግን ፍቅራቸውን እየገጩ ያለ ትደውልላቸዋለች፣ ማለት ነው። እናቱ ሀሎማ፣ የመንጉድማ፣ ምንድን ነው እንዴ? ጽዮን፣ ጽዮን ምን ሆነች? ምንድን ነውማ? ጽዮን ምን ሆነች? እስር ቤት ይዘዋት ትሄዱ፣ ፖሊስ ጣቢያ? ለምን? ለምንማ? ይኸውልሽ፣ ተረጋጊና ምን እንደተፈጠረ ብቻ አስረጅኝ። እንዴት ግን ለምን እያለ ናሆሜ እየጠየቃት ነው ማለት ነው። ነገር ግን እሷ ትኖርበት አትኖርበት ያው እርግጠኛ አይደሉም። ግን መያዝ የነበረበት እንደኔ ስፒድ ነበረ ማለት ነው። እሺ አሁን ተረጋጊ አባስ አብሮሻል አይደል በቃ አሁን ተረጋጊ እናቴ፣ እኔ መጣውኝ እሺ እፉ እያለ እየተጨነቀና እያሰበ ነው። እና ምኑና ነው ትላለች፣ ማለት ነው። ምሩዬ ከሰኒ መታገት ጋር የተገናኘ ነገር አለሽ ምናምን እያሉ ፖሊስ ጣቢያ ይዘዋት ሄደዋል አሉ። አንቺ ተረጋጊ፣ እኔ ሂጅ፣ የመጣ እንደዚህ የሆነማ፣ ብቻህን አትሄድም፣ እኔም አብረህ እሄዳለሁ ብላ አብራ ሄደች ማለት ነው። እና ብርቄ ደግሞ እንግዲህ ቤት ገብታ እችን የጠፋቻትን ልብስ ሰብ በማድረግ እያለቀሰች ነው ማለት ነው። እንዴ ንብረቴን እኮ ነው ያጣሁት። አንድ እንኳ መቀየሪያ ቀሚስ እኮ የለኝም። ስለዚህ ምን ላድርግ? በቃ እኔ ሰጥሻለሁኝ አንቺ ብጣቂ ጨርቅ ምን ሊያድርግልኝ ነው እያለች ነው። እንግዲህ የከተማ ሰው ታውቃላችሁ፣ ቁርራጭ ቁርጥርጥ ያለ ነገር አይወዱም። አንወድም ማለት ነው፣ ባጭሩ አንወድም። የአንቺን ብጥጣቂ በቃ አጋጥሜ ሰፍች ቢሆን ሰጥሻለሁኝ። እስኪ ተረጋጊ እያለቻት ነው ማለት ነው። ቢሰማኝ እኮ ነው ሊናዬ እኔ የምላደርግ በቃ ይሰማሽ። ከዚህ በኋላ እኔ አለሁልሽ እኮ። ሰው እኮ ከዚህ ሌላ ብዙ ነገር ይሆናል አይደለ እንዴ? ስለ ወደፊቱ እንጂ ስለ አሁኑ እንደዚህ ለምን ትጨነቂያለሽ? ገና እኮ ብዙ የሚገጥምሽ ነገር ይኖራል። ስለዚህ ሁሉንም ደግሞ ለመጋፈጥ ሞክሪ። እኔ አለሁልሽ፣ እሺ? የእኔ ቆንጆ ከዚህ ክፍል ደግሞ እንዳትወጪ፣ ከዚህ ከዚህ ክፍል እንዳትንቀሳቀሽ፣ እሺ? ኪራ ተኝቷል። ኪራ ሲነሳ እኔ ቀስ ብዬ መጥቼ እወስድሻለሁ ብላ ክፍል ቁጭ እንዳላይ ትታት ወጣች፣ ማለት ነው። አይ እያለች አሁንም ለቅሷን ቀጥላለች። ተሴ፣ ባየህ ኑሮ እድሌ እኮ ነው ተስዬ፣ ምን እየሆንኩ እንደሆነ እያለሁኝ እንዳለሁኝ ብታይ ኖሮ ጉድ ሆኝ ላለሁ እያለች ነው ማለት ነው። ከባሏ ይልቅንስ ውሽማዋን ነው እያስታወሰች አለችው ማለት ነው። ስለ ውሽማዋ ነው የምታስበው። እውነት ለማውራት ደግሞ ውሽማዋም ነው እንግዲህ እስካሁን ድረስ እየፈለጋት እያፈላለጋት ያለው ተሴ ነው አልታሰብ ተብዬው ግን አልቴነዋ የሚባለው ያነ ሶስተኛ እግሩ ዱላ የሆነው ሰውዬ በሱ በዱላ የሚያምነው ሰው በማውራት እና እንዲሁ በመወያየት የማያምነው ሰው አልታሰብ አይደል ስሙ። እሱ እሱ እንግዲህ እየፈለጋት አይደለም፣ ውሽሜ ነው ተሴ እየፈለጋት ያለው ማለት ነው። አሁንም አንተ ባየህ ይኖሩ እያለች ነው ማለት ነው እና ቆይስ እዚህ ኪያ ብቻ ናት ያለችው ብለሽን ስታበቂ እንዴት ዘርእች ዘረጦ ትኖራለች እዚ ጋ እያለች እየጠየቀቻት ነው ማለት ነው ምሩን። እና እና እሷ ደግሞ ምናረገችሽ? ራኬቤ ና ያች ዘረጦ። አዎ እንዴ፣ ምናረገችሽ ደግሞ ደረጁ ላይ እኮ አግንታኝ እንዴት እንዳረገችኝ እኔ ነኝ የማቀው። አንቺ ደግሞ አንቺ ደግሞ ምንድን ነው በእኔ በእኔ አፍ ማር ነው የሚዘንበዋል። ሺ በይሺ። የሰው ቤት አትበጥብጪ። እሺ አሁን ተነሺ፣ ወደ ቤት ትሄጃለሽ እያለቻት ነው ምሩ ማለት ነው። በያው ሂጂ፣ አምጪልኝ፣ በዛውን ቁልፍ አምጪልኝ፣ ያችን ዘረጦ ሂጄ ገብቼ ማየት አልፈልግም እና ቁልፍ አምጪ፣ እቤት ሊሄድ ነው እያለቻት ነው ማለት ነው። ማንን ጽዮን? ጭራሽ በቤቷ መጥቼ ልትነጫነጫ ያምራታል እንዴ ደፋር! እያለች እሷን በመቆጣትም በመምጣቷ በመጸጸትም ተገርማ ማር ቤት ላይ ቁማለች ማለት ነው። ምክንያቱም እሷ እንግዲህ ጎረቤትም ሄደች፣ ምንም እነምሩ ጋርም ሄደች። የሄደችበት ቦታ ላይ ስራ ስሪ ስትባል አትወድም፣ ትጠላለች ማለት ነው። እና ተሰማ የሆነ ነገርማ ባታስቢ እንደዚህ እኮ አቶኝም ነበረ መቼስ ራስሽን ብላ ሲላት በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ይሄንን ባስብማ ገና ድሮ ነበር እኮ የማደርገው እና ድንገት መተሽ ታዲያ ስንብት ስታወሬብኝ ምን ላድርግ እኔ ኮ ዝም ልልህ ነበረ ነገር ግን መሰነባበቱ ይሻላል ብዬ ነው ወዴት ልትሄጂ ነው የትም አልሄድም ሊሆንም ላይሆንም ይችላል ግን ተስዬ አደራ ጠብቀኝ እኔ ኮ ከእኔ ጋራ እንጥፋ አልኩሽ እኮ። አይ እኔ ከቤተሰቦች መሄድ እፈልጋለሁኝ፣ አይናቸውን ማየት እፈልጋለሁ። ከአንተ ጋር መጥፋቱ ደግሞ የማይሆን ነገር ነው እና ከማን ጋር ነው ለመኮብለል ያስብሹ ለመኮብለል ያስብኩት ከራሴ ጋር ነው። እንዴ አንቺ ከውሃ መንገዱ ውጪ መንገድ የማታውቂ ሴት ወዴት ብለሽ ነው የምትሄጁ አታስብ ካሁን በፊት ምንም አላቅም፣ ካሁን በፊት ምንም አላቅም። አሁን ግን ብዙ ነገር አውቃለሁ፣ ወደፊት ደግሞ ብዙ ነገር ይጠብቀኛል፣ ብዙ ነገር አውቃለሁኝ። ስለዚህ ብላ ተነስታ ከተቀመጠበት ትታው ትሄዳለች። እንዴ ይቺ ሴትዮ ሴት እውነቷ ና እንዴ። ግን ጨከና አታደርገውም፣ ነገ ጧት አገኛታለሁ ብሎ እሱም እውነት ሳይመስለው ጸጥ ይላል ማለት ነው። እሷ ግን ወስናበታለች። ሊና ጋ ሄዳ ቁጭ ብላ እያወሩ ነው። ፈልገሽ ነበር፣ አሉ ይልቅ ቶሎ በይ። አሁን ምንድን ነው? ለምንድን ነው የፈለግሽኝ? ምን ወሰንሽ? ልልሽ ነው። ምንም አልወሰንኩ። እየቀልች አይደለም። አይደለ እንዴ? እውነቴን ነው። አንቺ ሴትዮ ያምሻል እንዴ? እኔ እኮ ራሴን ራሴን እኮ ራሴን እኮ ችግር ውስጥ ከትቼ ነው አንቺን እንደዚህ ልረዳሽ የተነሳሁት እና አንቺ ማነሽ ምንድነሽ? እኔ ትዳሬን ፈትቼ እዛ ሄጄ መኖር ደግሞ አልፈልግም። ሊያቁኝ ይችላሉ። እዛ የሚያውቀው ሰው እኮ በዛ ብን አይጠፋም። ወደ በረሃ ሲወርድ በቃ የዚህን ያክል ነው። ጭንቅላትሽን እየተቆጣጠረው። አይ ብርቄ፣ ከተማ እኮ እንደዚህ እንደምታስቢው ትንሽ አይደለም። ትልቅ እኮ ነው። ማንም ማነንም ማነንም ከማንም ጋር አይገናኝምም፣ አይተዋወቅም። እና ይሄውልሽ ብርቄ የመጨረሻ እድል እየሰጠሁሽ ነው። ወይ ነይ፣ ሂድ፣ ወይ ተከተይን። ቀስ ብለሽ ከኋላ ከኋላ ተከተይኝ። ግን እኮ ምንም አይነት ብር የለኝም። እሱን አታስቢ። እዛ ሄጅስ ምንድን ነው መሆኑ? አንቺ ሴት ሀሳቤን አታስቀይሪ ስራ እስከሚገኝልሽ ድረስ እኛ ቤት ትሆኛለሽ። ግን ቤታለሽ እንደ እንዴ አይ መንገድ ላይ ነው የምኖረው። እና እኔስ እስከዛ መንገድ ላይ ለሆን ነው? አይ ሴትዮ እንግዲህ ከሰማሽ ስሚ፣ ካልሰማሽ የራስሽ ጉዳይ። ከሰማሽ ተከተኝ። በቃ ከተሰማ ጋር ከመሄድ ከእሷ ጋር ብሄድ ይሻለኛል። ከዛ እሱ ሲያውቅ ደግሞ እዛ እንገናኛለን። ስለዚህ ጥሩ መፍትሄ አሁን ወደ ቤት ብሄር ነው የሚሻለኝ ብላ እቃዋን ልታዘገጃጅ ወደ ቤት ትሄዳለች ማለት ነው። በሌላ በኩል ደግሞ ሰኒ ካገታት አጋዧ ጋራ እንግዲህ እያንቃሰተች ነው እንዲፈታት ፈታት ማለት ነው። ምንድን ነው ብሎ በሚጠይቃት ሰዓት እኔ አልቻልኩም። ምኑን ዝም ማለቱን ነው? አይደለም የሰው ልጅ እኮ? መታጠብ አለበት፣ መንቀሳቀስ አለበት እና ምን ይሁንልኝ ነው የምትዩ? በቃ ልታጠብ እንደገና እንዲንቀሳቀስም ፍቀድልኝ፣ እያለችው ነው። ትሰሚኛለሽ፣ የተባልሽውን ነገር አምጭና ከዛ ከዛ እንደፈለግሽ ትንቀሳቀሻለሽ፣ እያላት እያላት ነው ማለት ነው። እኔ ራሴን እየጠላሁት ነው እንዴ፣ የራስሽ ጉዳይ ባክሽ። እሺ ምንም አላደርግም። ውሃ አምጣልኝና እታጠበቃ። አረ ባክሽ ከአባይ ልግዛለሽ ወይስ ከጣና? ከየት ይሻልሻል? አረ እኔ ትንሽ በቃኛል እያለችው ነው ማለት ነው። ይውልሽ፣ ሌላ ነገር እሞክራለሁ ብትይ የማደርገውን እኔ ነኝ የማውቀውሽ። መጣሁኝ ብሎ ትቷት ይሄዳል። ሰኔን ግን በዚህ ሰዓት መጥፋት ነበረብሽ ሰኔ። ለምን ድን ፈፍተውኛለሽ? ከምር እንደምንም በጥሳ በጣት ሰው ቢሆን እሱ በሚነሳ ሰዓት ልጠፋ ግዴ ይላት ነበር ማለት ነው። እሱ ሲላጥ ማለት ነበረባት። እንዴ እኔ ሀሳብ ማለት ነው አይመስላችሁም? ለዚህ ከምትሰቃኝ እና ኪያና ጽዮን ደግሞ አብረው እያወሩ እየተጓዙ ነው ማለት ነው። ቆይ ግን ለምን አትቆይም ከመሮ ጋር ምድንው የተባባላችሁት አይ እሷ ካለችበት ሁኔታ እንደዚያ አይደለም ያቺ ዘረጦ ደግሞ ምን አድርጊያት እንደሆነ አላቅም በዛች እህቷ እኔ ጠምድ ጠምዳ ይዛኛለች ጠልተውኛል እኔ ግን ግድ አይሰጠኝም ጠሉኝ አልጠሉኝ በይ አይዞሽ ሂጂ በቃ ሰላም ሁኝ ብላ እንግዲህ ኪያ ትታት ትሄዳለች ማለት ነው። ማንን ምሩ ጽዮን ማለት ነው። እንደ ቤተሰብማ አልጠልሽም ትለኛለች። እንደ ስታስጠላ እያለች ጉዞዋን ትቀጥላለች። እና ጫማውን ደግሞ እስፒድ ለብሶ ሄዶ ቤቷ ሊያግታት ሄዶ ሳለ ለብሶ ትሄደውን ጫማ የሆነ እህት ማለት ነው። የማቴ የሰናይ እህት ማለት ነው። ደረጅ ላይ ጫማ ታይኛ ጫማ ጫማ፣ ይህን ጫማ አውቀዋለውኝ እያለች ነው ማለት ነው። እራኬ እየጨለልሽ ነው እያላት ነው። ቅዱሴ እኔ የእውነቴን ነው፣ ቅዱሴ ይህን ጫማ አውቀዋለውኝ። መቼም ይቅርታ መቼም ይሄ ጫማ የኔ ነው አትይም? የወንድ ጫማ ነው እሱማ። የወንድ ነው አዎ፣ ግን እያልኩ ያለሁት ቤት መጥቶ ነበረ። እና በእግሩ ተጉዞ መጥቶ ነው ማለት? ጫማው ብቻ ተጉዞ መጥቶ ነው? ጫማው ብቻውን እየተራመደ የመጣ እንዴ? እያለ እየጠየቃት ነው። አይደለም፣ ይሄን ጫማ በደንብ አውቀዋለሁ፣ ነው ይሆናል። ምናልባት በባለፈው ስፒድ ሲመጣ አይተሾ ይሆናል። እንደዛ ነው፣ ለዛ ይሆናል። ይሄ ጫማ ደግሞ ለስፒድ በልኩ የተሰራ ጫማ ነው። ሌላ ሰው ያሰራው አይችልም እያለ ነው ማለት ነው። ቻው በይ። እሺ፣ እሺ በል ቅዱሴ፣ ቻው ብላ ተሰናብተው ትሄዳለች። እንግዲህ ሰላም ግቡ በሉ የሰላም መንገድ ያደርግላችሁ ተብለው ተመርቀው ጉዟቸውን ጀምረዋል። እንግዲህ ሊናም ይሳት ጥርክ እይ ብላለች ማለት ነው። ማንን እንግዲህ ብርጥዬ ብርቅዬ ብርቄ ተላቀዋለች። ከዛ ዱላ፣ ከዛ መመታት ፈጣሪ አውጥቷት ከተማ ገብታለች ማለት ነው። ፈጣሪ ሁላችንንም እንደዚች እንደ ብርቄ ከጭንቀት ካለንበት ጭንቀት እሱ ፈጣሪ ያውጣን እንላለውኝ። ለዛሬ የነበረን ቆይታ ይህን ይመስል ነበር። እንደተለመደው ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እኔም ሰባርጉኝ፣ ላይክ አርጉኝ፣ ኮመንት አስቀምጡልኝ እያልኩኝ አለጨቅጭቃችሁና እናንተ ራሳችሁ ኮመንት አስቀምጡልኝ። አስተያየታችሁን አነባለሁ። አስተካኪ የምትሉኝ ነገር ካለ አስተካክላለሁ። ይገባኛል። የሆነ ቪዲዮ ስሰራ ሁልጊዜ ድምፅ አለ የመከየፍ ድምፅ ይገባብኛል። ማር ቤቱን ስሰራ ደግሞ የፍሪጁ ድምፅ የሆነ የሆነ ዥ የሚል ድምፅ ይገባብኛል። ለእሱ ደግሞ በጣም ይቅርታ። ዛሬ እና ትናንትና የሰራሁት ቪዲዮ ግን ይመስለኛል አሪፍ ነው። የሆነ ሰዎቹ በማይኖሩ ሰዓት የሆነ ቦታ አለ፣ ከሱ እየገባሁ ነው የምሰራው ማለት ነው እና በቃ ለድምፅ ጥራቱ በድጋሚ ይቅርታ ላቸዋለሁ።